የትራንስፖርት አገልግሎት የሚሰጡ መስለው በተለምዶ ሿሿ የተባለውን ወንጀል በመፈጸም ሞባይል ስልክ ሰርቀው ለማምለስ ሲሞክሩ በተያዙ ሰባት ተጠርጣሪዎች ላይ የምርመራ ስራውን መቀጠሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታወቀ። ተጠርጣሪዎቹ ናትናኤል አለሙ፣ አቤል ኮርሳ፣ እድላይት መላከ፣ መቅደስ አፉሽ፣ ኢዛና ባህሩ፣ ጸጋ ታደሰና መቅደስ አምዴሳ የተባሉ ሲሆኑ ሽፈራው ገበየው በተባለ ግለሰብ ላይ ወንጀሉን የፈጸሙት በአቃቂ ቃሊቲ ክፍለ ከተማ ወረዳ ዘጠኝ ኮዬ ተብሎ በሚጠራው አካባቢ ነው። ከክፍለ ከተማው ፖሊስ መምሪያ የተገኘው መረጃ እንደሚያመለክተው ተጠርጣሪዎቹ የሰሌዳ ቁጥር ኮድ 3 8926 አንድ ኦሮሚያ በሆነ ሚኒባስ ተሽከርካሪ የትራንስፖርት አገልግሎት የሚሰጡ መስለው የግል ተበዳይን ጭነው እየተጓዙ ባለ ሰዓት ሞባይል ስልኩን ከኪሱ ከሰረቁ በኋላ ትራፊክ ይቀጣናል ጋቢና ገባ ብለው እንዳስወረዱትና ከወረደ በኋላ ወደ ጋቢና ከመግባቱ በፊት ጥለውት በከፍተኛ ፍጥነት መኪናውን እየነዱ ከቦታው ላይ ይሰወራሉ። በግል ተበዳይ ላይ ወንጀል እንደተፈጸመ የተመለከቱት የህብረተሰብ ክፍሎችና ፖሊስ በጋራ ባደረጉት ክትትል ወንጀሉን ፈጽመዋል ተብለው የተጠረጠሩት አምስት ሴቶችና ሁለት ወንዶች ሳሪ ሳቦ ተብሎ በሚጠራው አካባቢ ሲደርሱ ከተሽከርካሪ ወርደው ሊሰወሩ ሲሞክሩ በቁጥጥር ስር ውለዋል። በወቅቱ በተሽከርካሪው ላይ በተደረገ ፍተሻ ከተለያዩ ግለሰቦች ላይ በተመሳሳይ መልኩ የተሰረቁ ዘጠኝ ሞባይል ስልኮች የተያዙ ሲሆን የክፍለ ከተማ ፖሊስ መምሪያ በተጠርጣሪዎች ላይ የጀመረውን ምርመራና ስራ አጠናክሮ መቀጠሉን የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውቋል። በተጠቀሰው ተሽከርካሪና በተያዙ ተጠርጣሪዎች ተመሳሳይ ወንጀል ተፈጽሞብኛል የሚል ግለሰብ ካለም አቃቂ ካሊቲ ክፍለ ከተማ ፖሊስ መምሪያ በመቅረብ ከተያዙ ስልኮች መካከል የእነሱ ንብረት እንደሆነ ማረጋገጫ ያመጣ ሰው ስልኩን መውሰድ እንደሚችልና ለፖሊስ ተጨማሪ መረጃ እንዲሰጡም ጥሪ ቀርቧል። መሰል ወንጀል አፈጻጸሞችን ለመከላከል በየጊዜው የሚገለጹ የጥንቃቄ መልእክቶችን ተግባራዊ በማድረግ በከተማችን ሊፈጸም የሚችሉ ወንጀሎችን አስቀድሞ መከላከልና መቆጣጠር እንደሚቻል የአዲስ አበባ ፖሊስ ጠቅላይ መምሪያ አስታውሶ፣ አጠራጣሪ ነገር ሲያጋጥም ህብረተሰቡ ለፖሊስ መረጃ በመስጠት ተባባሪነቱን ማጠናከር እንደሚጠበቅበት ፖሊስ መልእክቱን አስተላልፏል።